አውርቶ አደርነት የማይኖሩትን በህይወት የማያሳዩትን ተናግሮ አስተምሮ ተከፋይነት በአፍና በመጣፍ መነገድ ወግ በሆነበት በዚህ ጊዜና ዘመን የሚመክሩን ሰዎች የምትከተላቸውንም ሰዎች ተመልከት። የሚያወሩትን ባፋቸው አሰማምረውና አጣፍጠው የሚናገሩትን ያንን እውነት ከሆነ እሱን ይኖራሉንም፣ ካልሆነስ እነዚህን ሰዎች እንዴት እንደምትለያቸው እንደምታውቃቸው የራሴን ተሞክሮ ላካፍልህ። ከዛ በፊት ግን እንደተለመደው የወጌ ገላ ሳሙና ላለፉት ስድስት ዓመታት ሳዘጋጅ ውስጥ ታጥብበት የነበረ ኤድብል ከሆኑ ለምግብነት የሚሉ ዘይቶችን ወደ ሳሙና በመቀየር የማዘጋጀው ነው። ይሄ ሳሙና ፋንሲ እንዲሆን እንዲወድድ በማለት የመጨመርበት ምንም አይነት ተጨማሪ ኬሚካል የለውም። ወይም ደግሞ አረፋ እንዲያወጣ እንዲኩረፈረፍ፣ ረጅም ጊዜ እንዲቆይ፣ ደረቅ እንዲሆን፣ ብርካቴ እንዲኖረው ብዬ የመጨምርበት ኬሚካል የለም። ስለዚህም እነዛን ኬሚካሎች በማስቀረታችን በፊት በፊት እነዛ ኬሚካሎች ባሉባቸው ሳሙናዎች ስንታጠብ ፀጉራችን ቆዳችን ይነጣ፣ ይገረጣ፣ ይከረጭፍ የነበረውን ነገር ማስቀረት ችለናል። ስለዚህም በዮጌ ገላ ሳሙና ስንታጠብ ቆዳችን ተፈጥሯዊ ወዙን በቀላሉ በፍጥነትም እንዲጠግን ወይም ደግሞ እንዲመልስ አግዘነዋል ማለት ነው። እኛ እንደተጠቀምንበት አንተም እንድትጠቀምበት እንመክርሃለን። በ175 ግራም ተዘጋጅቷል። 300 ብር ይሸጣል። ረጅም ጊዜ ያገለግላል። እስከ መቼ ድረስ ነው በዚህ ሳሙና የምታጠበው ልትል ትችላለህ። እኛ እንደተጠቀምንበት እንግዲህ አንተም እንድትጠቀምበት ግብዣችን ነው። ከዛ ባሻገር ይህን ሳሙና ስትገዛ ለአንተም ሆነ ለወዳጅ ዘመዶች፣ ጓደኞች ስታካፍላቸው በዚህ የዩቱብ ቻናል ትውልዳችንን በተለይም ወንዶቻችንን አባታቸው በሰጣቸው ጸጋ እንዲሰለጥኑበት እንዲበለጸጉና ጽድቅም እንዲሰሩበት የምናደርገውን ጥረት ታግዛለህ ማለት ነው። ወደ ዛሬው ቪዲዮ በተደጋጋሚ ወይም ደግሞ አሁን በተስፋፋ ሁኔታ የምናየው ነገር ሶሻል ሚዲያ ላይ ብዙ ሰዎች ይመጣሉ የተለያዩ ምክሮችን ይለግሳሉ ወይም ደግሞ ይሰጣሉ ምክራቸው መስጠታቸው ምንም ስህተት ባይኖርበትም ነገር ግን ልክ እንደዛ ሁሉ እውነተኛ የሚያውቁትን የኖሩትን ነገር ከመምከር ያለፈ ደግሞ ትውልዱ ላይ መሸቀል ፈልገው በቀላሉ ገንዘብ መስራት እንደሚቻል አውቀው የማያውቁትን ወይም ደግሞ ከተለያየ ቦታ የቃረሙትን በተግባር የማያውቁትን ያልኖሩትን ህይወት ግን በማስተማር ደግሞ እንደዚሁ ትውልዱ ላይ የሚነግዱ የሚሸቅሉ ሰዎች አሉ እነዚህ ሰዎች መለየት መቻል አለብህ። መለየት መቻል አለብህ ብቻ ሳይሆን አንተ ለይታቸው ታናናሾችን ከዚህ መጠበቅ መቻል አለብህ። ለምን ዛሬ ላይ ማህበራዊ ትስስር ገጾችን ሶሻል ሚዲያዎችን አትጠቀሙም ማለት በጣም ከባድ የሆነበት ጊዜ ላይ ደርሰናል። ልጆቻችን ዛሬ ከትምህርት ቤት የሚሰጧቸውን አሳይመንቶች፣ ወርክሽቶች፣ የቤት ስራዎች፣ መልመጃዎች፣ የተለያዩ ነገሮች በሶሻል ሚዲያ እንዲያገኙ እየተደረገ ነው። በዛ እንዲጠቀሙ እየተደረገ ነው። ስለዚህ ወደድክም ጠላህም እነዚህ ልጆች ያንን ሶሻል ሚዲያ ወይም እነዛን ማህበራዊ ስስብ ገጾች ማትገጽ ምላቸው እኔ መከልከል የማትችልበት ደረጃ ላይ እየደረሰ ነው። ስለዚህ እንዴት አድርገን ነው ልጆቻችን በተለይ እያወቁ ሲሄዱ ከፍ እያሉ ሲመጡ ሶሻል ሚዲያ ላይ ያሉ ሰዎች የማይጠቅሙትን ወይም ደግሞ ዝም ብለው በትውልዱ ለመነገድ ፈለጉ የሚመጡትን እንዴት መለየት ይችላሉ? እንግዲህ አንዳንድ ነገሮችን ማውራት እንችላለን፣ በዚህ ጉዳይ ላይ እነዚህ ሰዎች በመለየቱ ደረጃ በጣም ሁሉ ጊዜ ልክ ነን ማለት አንችልም። ሁሉ ጊዜ ልክ እንሆናለን ማለት አንችልም። አንዳንድ ጊዜ እኔ ሰዎች ሲደልሉን፣ ሲያታልሉን፣ ሲነግዱብን ቆይተው ከሆነ ጊዜ በኋላ ወይም ደግሞ ከተጎዳም በኋላም ወይም ደግሞ ብዙ ጊዜ ብቻ ከተከተልናቸው በኋላ አንዳንድ ፕሮዳክታቸውን፣ ምርታቸውን ከገዛም በኋላ ይሆናል ምን እነቃው ለምን በጣም አሳሳች በሆነ መንገድ እየመጡ ስለሆነ እንደገናም ደግሞ የሶሻል ሚዲያው ጸባይ፣ የማህበራዊ ትስስር ገጹ የማትገጹን ራሱ ጸባይ ለማሳሳት የተመቸ ስለሆነ በአካላት ታገኟቸው ይሆናል እና እነዚህን ሰዎች ወይም ደግሞ ብታገኟቸውም እነሱን ፕሮቴክት የሚያደርጓቸው የሚከልሏቸው የሚጠብቋቸው ሰዎች ይኖራሉ እና ትክክለኛ ማንነታቸውን ሳታውቁ ለረጅም ጊዜ እየተታለላችሁ ወይም ታታላችሁ ልትቀጥሉ ትችላላችሁ። ግን በተቻለ መጠን አንዳንድ እኔ ራሴ የምጠቀምባቸው ለራሴ ጠቀሙኝ ነገር ለራሴ የጠቀሙኝ ስለ እንዴት ነው ሶሻል ሚዲያ ላይ የምትከተላቸው ብዙ ቻናሎች የሉም። ብዙ የፌስቡክም ሆነ የቴሌግራም ወይም ደግሞ የዩቲዩብ ገጾች ወይም ደግሞ ቻናሎች የሉ በጣም ጥቂት ናቸው። እነዛ ደግሞ የሚጠቅሙኝ ናቸው ብዬ የማስባቸው ናቸው። የተወሰነው ጊዜ ሄጄ ማንነታቸውን ሳውቅባቸው ኮምፕሊትሊ እነዛን ሰዎች ከመከተል አቆማለሁ ማለት ነው። ለምን ከዛ በኋላ የሚኖረኝን ጊዜ ልሰጣቸው አልፈልግም። ጊዜያችን በጣም በጣም ውድ ነው፣ ተመልሶ የማይገኝ ነው። ገንዘባችንን ብናጣ የሆነ ግዙ ያሉንን ነገር የሆነ ውሰዱ ያሉን ነገር ከነሱ ብንገዛ ያንን ያጣነውን ገንዘብ መልሰን ልናገኙ እንችላለን። ጊዜያችንን ግን አናገኘውም። ጊዜያችንን ብቻ አይደለም የምንበደለው እዚህ ቦታ ላይ አምነናቸው በሰማናቸው በተከተልነው ምክራቸው ገደልም እንገባለን። እንግዲህ እነዚህ ነገሮች ስናነሳ እኔ የተጠቀምኩበት መንገድ ምንድን ነው? አንደኛ በቋሚነት ያ እናውቀዋለን የሚሉትን ነገር ያቀርባሉ ወይ እናውቀዋለን ያሉትን መቼም እንግዲህ ያ ሰውዬ ልከተለው ነው ስትል ሶሻል ሚዲያ ላይ ልከተለው ነው ስትል የሆነ ነገር አውቃለሁ ብሎ ሊያሳውቅህ ሞክሯል ወይም ደግሞ አሳውቆኛል ብለህ ታስባለህና ከዛ በኋላ ነው የምትከተለው ስለዚህ ከዛ በኋላ ስትከተለው መቼም የመጀመሪያው ቀን አትለየውም ልትለየውም ትችላለህ በእርግጥ ግን ከዛ በኋላ እንዳው በተከታታይ ባሉ ጊዜያቶች ውስጥ ከሚያቀርባቸው ነገሮች አንፃር በቋሚነት ያንን አውቀዋለሁ ያለውን ነገር ይሰጠካል በቋሚነት እዚህም እዛም አይረክጥም ወይ እዚህ ምዛም መርገጥ ማለት ምናልባት ዛሬ የነገረ ጥሩ ነገር ይኖራል፣ ነገ ሲመጣ ግን ይሄ ሰው ወይም ደግሞ የዛሬ ሳምንትም ሊሆን ይችላል የዛሬ ሶስት ቀንም ሊሆን ይችላል ዩቲዩብ ላይም ሊሆን ይችላል ወይም ቴሌግራም ላይ ወይ ፌስቡክ ላይ ይሄ ሰው ሲመጣ ለአንተ የሚሰጠ ነገር ተጨባጭ እውቀት ያለው ነገር ነው ወይስ ገና ለገና ከሶሻል ሚዲያ ከማህበራዊ ትስስር ገጾቹ እይታና መወደድ እናገኝበታለሁ ብሎ ነው። አንድ ቀን የሆነ ጥሩ ነገር ይሰጣል፣ በሚቀጥለው ግን ጀስት እዚህም እዛም የተዘበራረቀ ነገር ሶዛት ከማህበራዊ ትስስር ገጹ ቪው የሚያገኝበት ሰብስክሪፕሽን የሚያገኝበት ጥቅም የሚያገኝበት እነዚህ ነገሮች ገምግማቸው። ለምንድን ነው ይህን ሰው ይህን ነገር ያቀረበው? ይሄ ነገር በእኔ ህይወት ላይ ምን ቫሊዩ አድ ያደርጋል? ምን ይጨምርልኛል? ይህን ነገር ሰማው፣ አዎ ያሰጋል፣ ያስፈራል። ዜን ዋት ምን እንድጠነቀቅ ነው? ተጠንቀቄ ምን እንዳደርግ ነው? እሱስ ደግሞ ምንድነው ሰጀስት እያደረገኛለሁ? ዘወትር እንደዚህ አይነት ነገሮች እየደጋገም ይሄ ሰውዬ የሚያመጣልኝ ስለ ስጋቶች ስለአንዳንድ ጠርጣሪዎች እያመጣ የሚነግረኝ ይሄ ሰውዬ እኔን ስሜታዊ አድርጎ ነገ ምን ሊፈጠር ይችላል፣ ከነገ ወዲያ ምን ሊፈጠር ይችላል እያልኩኝ እሱን እንደከተለው ነው ወይስ እዛ ውስጥ አንድ ተጨባጭ እውቀት አለ? በእኔ ህይወት ላይ በእኔ እውቀት ላይ የሚጨምር አንዳች የሚይዘው እሴት አለ? ቫሊዩ አለ? ይህን ጠይቅ። ይሄ ሰው በቋሚነት ያንን ኮንሲስተንትሊ፣ ያንን ነገር አቀርበዋለሁ ያለው ሰጠሃለሁ ያለውን ነገር ኮንሲስተንትሊ ያቀርባለሁ አንተ ዛሬም ነገም ትላንትናም እንደሰማኸው ደጋግመ ስትሰማው ከበፊቱ ይልቅ እየጨመርክ የመጣኸው እውቀት አለው ወይ? ከዛ እውቀትስ የተነሳ ደግሞ አንተ አንድ ቫሊዩ አግኝተሃል ወይ? ይሄ ነው የምትለው ነገር እነዚህ ነገሮች ገምግማቸው። ዝም ብሎ ባዶ የሆነ ጩኸት መለፍለፍ ከሆነ ሄኖክም ይሁን ይሄ ጉዳይ የሚሰራው እንግዲህ ለእኔም ጭምር ነው። ሄኖክም ይሁን የሚያወራው ነገር አንተ ላይ ምንም አይነት ቫሊዩ አድ እያደረገ ካልሆነ ዩሃፍቷን ሰብስክራይብ ቴሌግራሙንም ፌስቡክንም ዩቱብንም ቻላ መከተል የለብህም ለምን? ለምን ውድ የሆነውን ጊዜ ታጠፋለህ? እኔ በበኩሌ እኔ በራሴ ጊዜ በጣም ውድ ነው። አይበቃኝም፣ ጊዜ 24 ሰዓቱ በጣም ይጨንቀኛል። የምሰራቸው ነገሮች በጣም ብዙ እንቅልፍ ሰዓቴን ላይክ ጨክኜ ከእንቅልፍ ሰዓቴ ቀንሼ ነው እኔን ይጠቅሙኛል ብዬ የማስባቸው ነገሮች ላይ የምሰራው። ስለዚህ በምንም አይነት መልኩ እዚህ እና እዛ የሚዘባረቅ ሰው መከተል አልፈልግም። በምንም አይነት መልኩ ያ ሰውዬ ለእኔ በቋሚነት የምንጠቀምበትን ነገር እውቀት የሚሆነኝን ነገር ሊሰጠኝ ይገባል። ሁልጊዜ ፍጹም ይሆናል አይደለም፣ ግን ቢያንስ ጊዜን ከሰጠሁት፣ ጆሮዬን ከሰጠሁት ዜራስቱ ቢ ሳምቲንግ ከዛ የማገኘው ነገር መኖር መቻል አለበት። ካልሆነ ግን ዛሬም ጩኸት፣ ነገም ጩኸት፣ ዛሬም ማሳቅ፣ ነገም ማሳቅ ወይም ደግሞ ደስ የሚል ነገር ወይም የሚያሳዝን ነገር ወይም ብሶት ውስጥ የሚከት ነገር ብቻ የሚሰጠኝ ከሆነ ከዚህ ሰውዬ ምንም ቫሉ እያገኙ አይደለም። በእውቀት ደረጃ እኔን የሚያሳድገኝ ነገር እያገኙ አይደለም። እንደው ስሜታዊ እያደረገኝ ስሜቴን እየኮረኮረ ወይም እያሳቀ ወይም እያሳቀቀ ወይም እያዝናና ወይም እያሳዘነ ከኔ ቪው ማግኘት ፈልጓል ይህ ሰውዬ። በሌላም በሌላም ልተረጉሞ ይችላሉ። ስለዚህ ይህን ሰውዬ አልከተሉ። ሄኖክም ቢሆን አባወራቻን አለም ቢሆን እንደዚህ ከሆነብህ አትከተለው። ጊዜን አታባክን ወንድም አለም። ጊዜህ በጣም ውድ ነው። ተመልሶ አታገኘውም። ይህንን እድሜ ተመልሶ አታገኘውም። ይህን ጊዜህን አሁን ያለበትን እድሜ ዛሬን ለአንዴና ለመጀመሪያና ለመጨረሻ ጊዜ ነው የምትኖራት፣ ነገ አታገኘው። ስለዚህ የአባወራ ቻናልም ቢሆን ጊዜህን እያጠፋብህ ከሆነ አሁኑኑ አንሰብስክራይብ አድርግ። ሌላ ምን ጊዜህን ይጠቅማሉ፣ ይጠቅሙኛል ብለህ የምታስባቸው ሰዎች ጋር ሄድና ተከተላቸው። አንተ የሚጠቅምህን አንተ ታውቃለህ ቁም ነገሩ ግን የሚጠቅምህን ነገር በቋሚነት ያ ሰውዬ ይሰጥሃል ወይ ከዚህ እናዛ ቪው እና ሰብስክሪፕሽን ወይም ደግሞ ሌላም ሌላም ነገሮችን ለማግኘት እይታና እውቅና ለማግኘት ተከታይ ለማብዛት እዚህ እናዛ አይረቅጥም ወይ ስለዚህ ቋሚነቱን ገምግም ያንን የተከተልከውን ሰውዬ ያ ሰብስክራይብ ያደረክለትን ሰውዬ ሰብስክራይብ ያደረግከውን ያስደረገህን ነገር በቋሚነት ያስገኝልኛል ወይ ሲቀጥል ያ ሰው በቋሚነት ከሚናገረው ጋር ህይወቱ ድርጊቱ ይገናዘባሉ፣ ስምም ነው ወይ? የሚናገረውና የሚኖረው ነገር ምን ያህል የተቀራረበ ነው? ወይም ደግሞ የሚናገረውን እውነት ያ የሚጣፍጠውን ስንሰማ የሚጣፍጠውን ነገር እውነት ያ ሰውዬ ይኖረዋል በተግባር አያላቀውም? ሞክር ለማወቅ። አላውቅም የሚባል ነገር የለም አንዱ በጣም አሳሳች ነገር የማትገጾች ማህበራዊ ትስስር ገጾች አሳሳች ነገር አንዱ ሰውዬውን በአካል ስለማናቀው ገና ነገና የሚጣፍጥ ወሬ ስላወራ ብቻ እንከተለዋለን። ይህ ሰውዬ ግን በህይወቱ ስትገባ ወደ ህይወቱ ስትገባ ህይወቱና በአፉ የሚናገረው የሚሰብከው የሚያስተምረው ነገር ፍጹም አይገናኝም ስለ ንጽህና ሊያወራል ይችላል ስለ ሴክሹዋል ፒዩሪቲ ማለት ነው ስለ ወሲብ ንጽህና ራስን ጠብቆ ስለመኖር ሊያወራል ይችላል ግን ይህ ሰውዬ የተዋጣለት ሴሰኛ ሊሆን ይችላል። ማሸነፍ ያልቻለው የወሲብ ስሜት የወሲብ ፍላጎት ይኖርና በሱ ሲወድቅ፣ አስሬ ሲወድቅ የሚኖር ይኖራል። መውደቁ ችግር የለውም ያንን መውደቁን እንኳን አይነግርህም። ግልጽ አይደለም እኔ በዚህ ተጎድቻሉ ብሎ ትራንስፓረንት እንኳን አይሆንም። በኋላ እናመጣበታለን እሱ ላይ ነገር ግን አደባባይ ላይ ቆሞ ሴሰኞችን ሲያወግዝ፣ በዝሙት የሚተዳደሩ ሰዎች ገቢያቸው የዝሙት ስራ የሆነ ሰዎችን ሲወቅስ ሲሳደብ፣ ሲያንቋሽሽ እሱ የተለየ ንጽህና ደረጃ ላይ ያለ የደረሰ ይመስላል። ይህን ስትሰማም እውነት ነው በማህበረሰባችን ውስጥ ሴሰኝነት፣ ዘማዊነት መጥፎ ነው ልትልና ያ ነገር ደስ ብሎ ልትከተሉ ትችላለ። ግን በእርግጥ ያ ሰው ይህንን ነገር የሚናገረው የሚጠላውን ውስጥ ያለውን የሚጠላውን ያን የራሱን መጥፎ ስነ ምግባር መጥፎ ድርጊቱን እየኮነነ ነገር ግን በዛ ጉዳይ ላይ ግልጽ ሳይሆን በሌሎች እያሳበበ ሌሎችን በመውቀስ የትም ቦታ የትኛውም መድረክ ላይ በየትኛውም ባፍም ሆነ በመጣፍ በዩቲዩብም ቢሆን የሚነግሩ ሰዎች የሚናገሩት ነገር ስለሚጣፈጥ ብቻ ጥሩ ነው። ጥሩ ነገር ከማንም ይምጣ ከማንም ምንም ቢሆን መስማት ጥሩ ነው እያል መስማት አያስፈልግም። አታላዮች ይሆናሉ እነ ሰዎች፣ ሸቀላዎች ይሆናሉ እነ ሰዎች። አንዳንድ ሰዎች ይናገራሉ፣ ላይክ አንድ ደራሲ እንደተናገረው ማለት ነው ሰው እንዴት በተለይ የደራሲ እንደዚህ አይነት ሰው ትልልቅ ስራ የሚሰሩ ሰዎች እኮ የሚመክሩት ምክር ነው እንጂ ሕይወታቸው አይታይም። ሕይወታቸው እንዴት ይታያል? ሕይወታቸው በሙሉ ዓይን ሊታየ የሽኩርሚት እናየዋለን እንጂ በሙሉ ዓይን እኮ መታየት የለበትም ብሎ ይናገራል። አንድ ቦታ ሲናገር ሰምቼው ነው። ግን እንደዚህ የሚሉ ሰዎች ለምንድን ነው እንደዚህ የሚሉት? ንግግራችንን፣ ቃላችንን ስሙ እንጂ እሱን ተከተሉ እንጂ ድርጊታችንን አትዩ። ምክንያቱም እኛ ሰዎች እንወድቃለን፣ ዜንም እንደምትወድቀው ካወቅ ወድቅ ያለው ብለህ ትናገራለህ። ወድቅ ያለው ብሎ ይናገር ያለ ሰው ቅድም የተናገርኩት ሰውዬ፣ ለምሳሌ ቅድም የጠቀስኩት ሰውዬ የግልዮታችንን አትዩ፣ የምንናገረው የምንጽፈውን ብቻ አንብቡ። የምንጽፈውን ያነቡና ሰዎች ይህንን የጻፈው እኮ እንደዚህ ስለሆነ ነው የጻፈው ደግሞ እንደዚህ ስለሆነ ነው እያሉ ጀጃ ያደርጉናል። ለምንድን ነው ወደ ግልዮታችን የምትመጡት? ይላል። እንዲህ እንዴት ነው የማለያው? የግልዮትን በደንብ አርጌ ነው እንጂ የማየው። ለምሳሌ ይሄ አሁን የጠቀስኩት ደራሲ ስሙን መጥቀስ ስለማልፈልግ ነው። ይሄ አሁን ለምሳሌ ያነሳው ደራሲ ከእናትና ከእህቶቹ ጋር ያደረው ያደገው የወንድ አርያ የለውም፣ የወንድ ሲኒየር፣ የወንድ ታላቅ ወንድም፣ አባት መኖር የአባትነት ወጉን የወንድነት ጣዕሙን አያቅም። ነገር ግን አፉን ሞልቶ ስለ ወንድነት አወራለሁ ብሎ ደስ የማይል ነገሮችን ስለ ወንዶች ይናገራል። ወንድ ልጅ እኮ ቅርፊታም ነው። ላይክ፣ ወንድ ልጅ በፔፕሲ እና በኮካ መካከል ያለውን እንኳ መለየት የማይችል እኮ። ስንት ነገር እኮ አናቅም። ብዙ ነገር እኮ የሚያውቁት እኮ የሚያሳዩን እኮ እናቶቻችንና ሴቶች በብዙ ነገር እኮ ይበልጡናል። ላይክ ይሄ ሰውዬ ቆሞ እንኳን ስታዩት ተቀምጦም ስታዩት ምንም ወንድ የሚመስል ነገር የለው። ፊዚካሊም ፊዚካሊም፣ እንደገናም ደግሞ የኖረው ህይወት ይህንን ህይወት ነው። ይሄን ህይወት ማለት ከሴቶች ጋር ነው የኖረው። ከናቱና በእናትና በእህትና በአያት ተከቦ ነው ያደገው። ወንድነትን አያውቀው። ወንድነትን የማያውቀው ከሆነ ደግሞ ዝም ማለት ነው ያለበታ። ስለ ወንድነት ግን አፉ ሞልቶ ሲናገር ወንድነትን የሚያውቀው ይመስላል። ያሳስታል ትውልድን ስለዚህ የሰው ልጅ ስለ ወንድነት ሲያወራ በፊት የነበሩትን ኢንተርቪዎቹንም ጭምር ነው ዳውንሎድ እያደረኩኝ፣ መስማት የጀመርኩት። በኋላ ስረዳ ይሄ ልጅ፣ ይሄ ሰው ደራሲ ነው ብያቸዋለሁ። ይሄ ሰው ከወንድ ጋር አልኖርም፣ አባትን አያቅም፣ ወንድምን አያቅም፣ እናትን አያቃል፣ ምናልባት አክስትን፣ አያትን፣ ሴት አያትን፣ እህቶችን። ስለዚህ ዙሪያውን በሴት ተከቦ ነው ያደገው። ለወንድነት ምሳሌ የሆነለት ሰው የለም። እሱም ለወንዶች ምሳሌ መሆንም አይችልም፣ ከንግግሩም፣ ከተክለሰውነቱ። ብታዩት ማለት ነው። ስለዚህም ድርሰቶች ውስጥ በተደጋጋሚ ስለ እንደዚህ ከሴቶች ጋር ስላለው ግንኙነት ነው የሚያወራው። በእናት በእህት ማደጉ አንዱም ተጽዕኖ አሳድሮብኛል ካራክተሮች ስሰራ ይላል ራሱ። ገጸ ባህርያትን ስሰራ በድርሰቴዎች ውስጥ ተጽዕኖ ካሳደሩብኝ ነገሮች አንዱ ይሄው አስተዳደገ ይነዳል። ስለዚህ እንደዚህ መርምሩ ማለት ነው፣ ፈልጉ። አሁን ይሄ ሰው ስለ ወንድነት ሲያወራ ዝም ብላችሁ ኦኬ ወንድነት ማለት ይሄ ነው ብላችሁ አትስሙ። ሄኖክም ቢሆን ነግሬያቸዋለሁ። ማን ነው እሱ እንዴት ነበር የኖረው ህይወቱ? እንዴት ነው ለምን እንደዚህ አይነት ምክር መምከር ቻለ? ህይወቱን በዚህ መልክ ነው የሚመክረው። ስለዚህ ተግባራዊነቱን በተግባር ይኖረዋል ወይ? ያን የሚያወራውን ነገር በተግባር ምንድን ነው የሚኖረው? ምንድን ነው የሚያሳየው? እሱ ላይ የተገለጠ ወንድነት አለ። ስለ ወንድነት ቢያወራ ለምሳሌ፣ ምሳሌ ነው የምላቸው፣ በአካልም በስሜትም በኢነርጂም በድርጊቱ፣ በንግግሩ እሱ ላይ የሚገለጥ ወንድነት አለ። በእርግጥ ብዙ ነገሮች በያዝድ እየሆኑ ነው፣ መስመራቶችን እየሳቱ በፊት የነበረ ትርጓሚያችን እያጡ ሌላ አዲስ ትርጓሚ የተሰጣችው ነው። ቢያንስ ግን በዚህ መልክ ሚዛን ላይ ያስቀምጡት ያንን ሰው ሄኖክን ቢሆን ተናግሬ ያለው ሄኖክን ቢሆን የሚናገረው ነገር ተግባራዊነቱን እርግጠኛ ሆኑ። እሱም በቀጥታ ባታገኙ በዙሪያ ያሉትን ሰዎች ካርጎ አለብዛ ጊዜያችሁን አትስጡት ለዛ ሰው በምንም አይነት መልኩ ጆሮአችሁን አትስጡት። ሄኖክን ቢሆን ጊዜያችሁን አትስጡት። እኔም ከዛ የተነሳ ብዙም አልሰማቸው ሰዎች አሉ ስለ ማስትሬታቸው ስለ ዶክትሬታቸው ጉዳይ የለኝ። ዶክተሬት ስላለው አይደለም እኔ ስለ ትዳር አማካሪ ነው ነው አይደለም ብዬ የሚሰማው ነው። ምክንያቱም አሁን ላይ ከምን አንፃር ነው ይህን ነገር እየተናገረ ያለው ሰው ገንዘብ ስለሚያገኝበት ወይስ እውነት ይሄ ስለሆነ ህይወቱም ይሄ ስለሆነ፣ በህይወት ውስጥ ምን የሚታይ ነገር አለ? ተግባራዊነቱን መርምሩ፣ ተግባራዊነቱን መርምሩ። ከዛ ባሻገር ግልጽነቱን እዩት። ምን ያክል ግልጽ ነው ያ ሰውዬ ማለት የእሱን ህይወት ደብቆ መናገር የፈለገበት ምክንያት ለምንድን ነው? በሱ ህይወት የምንማረው ነገር የለም ግልጽነቱ ይሁ ያ አጣፍጦ የሚናገረው ነገር በሱ ህይወት ውስጥ እንዴት ይገለጻል? ስህተቱን ይናገራል ስህተቱን በግልጽ አድሚት ያደርጋል? ወይስ ስህተቱን ራሱ አቆለጳጥሶ እንደ ጽድቅ ያወረዋል? እኔም ሰው ነኝ እሳሳታለሁ፣ በዚህ ወቅት እንደዚህ ተሳስቻለሁ፣ እናንተ እንደዚህ ታረሙ ብሎ ይናገራል። ምን ያክል ትራንስፓረንት ነው በህይወቱ ላይ ሁሌ የማይሳሳት የማይስት የማይሳሳት ሁሌ የማይወድቅ ሁሌ በንጽህና በቅድስና የሚኖር ታጥቦ ታጥኖ የወጣ ይመስል የሚንዘባነን ከሆነ ያ ሰው እዩ አሻችሁ ነው ማለት ነው። እንዴት ኮሪሌት ያደረግ ከእናንተ ጋር እራሱ እንዴት አድርጋችሁ ታዛምዱታላችሁ? ላይክ ስትሰሙት ሁሌ የማይሳሳት ከሆነ ያ ሰውዬ እንዴት አርጋችሁ ከሱ ዘንድ ለመመከር ትሄዳላችሁ? እንዴት አርጋችሁ ችግሮቻችሁን ውስጥ ትነግሩታላችሁ? እናንተን እኮ አይመስልም። ለምሳሌ እኔ ቦስ ደራሲ እኔ አይመስለኝ፣ ያ ሰው ምክንያቱም ሁሌም ማየው የተቀባባ ነገር ነው። መልኩም የተቀባባ ነው፣ አለባበሱም የተቀባባ ነው። ዳጠልሳን ሁሉ የተስተካከለ ነው። የሚሳሳተውን ነገር አላቅም። ሲሳሳታ ላይም ተሳስቻለሁ ብሎ አድሚን ሲያረግም አሰሙትም። ጤኔ ሰው ወደ ፍጹምነት የተጠጋ ነው። ወደ ፍጹምነት የተጠጋ ሰው ፍጹም ነኝ ብሎ የሚያስብ ሰው እንዴት አድርጎ ከእኔ ጋር ይገናዘብልኛል ወይም ደግሞ እኔ እንዴት አድርጌ ወደሱ ዘንድ እቀርባለሁ? እኔ ሁሌም ወድቅ ሰው እኔ ሁሌም ይሳሳሰል ወይም ደግሞ ብዙ ስለዚህ እንዲያስተካክለኝ እንዲመክረኝ ስፈልግ ተሳስቶ የሚያውቅ ሰው መሆን መቻል አለበት። ያሰ የግድ ይሳሳትልኝ ብዬ አይደለም፣ ግን ከየትኛው ሰቱ ያስተምረኛል ወይ ይመክረኛል? ተሳስቶ እንደማያውቅ አይነት ሰው እየኖረ ከሆነ ከየትኛው ኤክስፒሪንሱ፣ ከየትኛው የህይወት ልምዱ እኔን ይመክረኛል? ስለዚህ እዚህ ጋር ምን ታያላችሁ ማለት ነው? ግልጽነት እንታያላችሁ። ግልጽ ነው ወይ ይሄ ሰው? በህይወቱ ላይ ግልጽ ነው ወይ? አይ ሰዎች ይከፋቸዋል። ሰዎች ለትዳር ባወራ ሰለዊ ስለ ባልነት ባወራ ሰዎች ስለ አባትነት ባወራ ትዳሬ ስለፈረሰ ፈረሰ አያምኑኝም ፉኪርስ ግልጽ ነው ወይ ያሰው ስህተቱን ተናግሮ አድሚት ያረጋሉ ስህተቱን መናገሩ ብቻ አይደለም ሌላው ነገር ደግሞ ሀላፊነት ሲወስዳሉ ይሄ የራሴ ስንፍና ነው እንደዚህ አድርጎ ባፍጤ የሚደፋኝ ይሄ የራሴ ስህተትነት ነው እንደዚህ አድርጎ ያሳሳተኝ ይሄ የራሴ ምስኪንነት ነው እንደዚህ አድርጎ ያሰናከለኝ አውል ቴክ ፉል ሪስፖንሲቢሊቲ ፎር ማይ ኦን ሚስቴክ ለራሴ ስህተት ላጠፋው ጥፋት ሙሉ ኃላፊነት እወስዳለሁ። ኢቭንዶ ሌሎች ሰዎችም በዚህ ጥፋት ውስጥ ተሳታፊ ቢሆኑ በዋናነት እና በቀዳሚነት ግን የኔ ስህተት ነው የኔ ጥፋት ነው ብሎ ኃላፊነት ይወስዳል። ምን ያክል ሰዎች እንደዚያ ያደርጋሉ? የምትከተሏቸው ሰዎች ምን ያክሎቹ እንደዚያ ያደርጋሉ? መጀመሪያውንም ግልጽ አይደሉም። ግልጽ ስላልሆኑ ለየትኛው ስህተታቸው ኃላፊነት ይወስዳሉ አይደለ ሁሉ ጊዜ የማይሳሳቱ መስለው ይቀርባሉ ማለት ነው። እነዚህ ሰዎች ታዲያ በትውልዱ ላይ ለመሸቀል ሸቀላ ለመሆን ሆዳደር ሆኖ አስመሳይ ነጋዴ ለመሆን እድሉን ይሰጣቸዋል። ግልጽ ካልሆኑ ነው ኃላፊነት መውሰድ ካልፈለጉ ማለት ነው። ያን ነው የሚታየኝና ኃላፊነት ይወስዳሉ ወይ፣ በህይወታቸው ለሚሆነው ነገር ኃላፊነት ይወስዳሉ ወይ? ሲያስተምሯችሁ፣ ሲነግሯችሁ፣ ሲመክሯችሁ እነዛ ሰዎች በህይወታቸው ውስጥ ስላለው ነገር እገሌ ነው ተጠያቂው እኔ እንደዚህ አይነት ሰው ነበርኩ፣ እኔ መጀመሪያውንም የሚውልክ መጀመሪያውንም ታይቶኝ ነበረ ጥሩ ሰው ነበርኩ፣ ግን በኋላ እሷን ሳገባ እንደዚህ ሆንኩኝ እያሉ የሚመክሯችሁ ከሆነ በህይወታቸው ኃላፊነት አይወስዱ። እርግጥ ሚስታቸው በደላቸው ሊሆን ይችላል፣ ሚስታቸው መጥፎ ነገር አድርጋባቸው ሊሆን ይችላል። የእነሱ ተጠያቂነት ግን የቱጋ ነው? የእነሱ ኃላፊነት ግን የቱጋ ነው? ሁሌ ሚስትየዋ በደለኛ ነች፣ ሁሌ እሷ ጥፋተኛ ነች፣ ገና ለገና ስላፈታቻቸው ጥፋተኛ ነች። ወይም ደግሞ እኔ እንደዚህ አስቤ ነበር ግን ዝናቡ ዘነበ ምን ያደርጋል? እኔ እንደዚህ አስቤ ነበር ግን እንደዚህ ሆነ ምን ያደርጋል? ፖለቲካው እንደዚህ ሆነ፣ ንግዱ እንደዚህ ሆነ፣ ሰው እንደዚህ ተበላሽቶ፣ ሁልጊዜ እነሱ ልከኛ ናቸው፣ ትክክለኛው ቦታ ላይ ተቀምጠዋል። ሌሎች ግን ይህንና ያንን፣ ይህንና ያንን ያደርጋሉ። ሁሌ ብሶትን፣ ሁሌ ካላፊነት መሸሽን እያቆለጳጳሱ የሚነግሯቸው ከሆነ ተጠንቀቁ። እናንተንም ያበላሿቸዋል። ኃላፊነትን መውሰድ አያስተምሯችሁም። ኃላፊነትን በማትወስዱበት ህይወታችሁ ደግሞ መቼም አትቀየሩ። መቼም ብሶተኛና አላዛኝ ትደረግ ትሆናላችሁ። ያው ምንም ሀብታም ብትሆኑ ምንም ጥሩ ገንዘብ ብትሰሩ ምንም ማስተሬትና ዶክተሬት ብትይዙ ምንም ሊቅና ሊቃ ሊቃውንት ብትባሉ፣ ኃላፊነት በማትወስዱበት ህይወታችሁ አላዛኝ ናችሁ፣ ባሪያ ናችሁ፣ ሆዳደር ናችሁ፣ በአፍጢም የተደፋችሁ አልጮች ናችሁ። ይህን አትርሳ። ይህንን ያጋቡባል። ይህንን ነው የሚያስተምሩ። ስለዚህ ተጠንቀቃቸው። ከዛ ሲቀጥል ግን ልከኝነቱን ተረ መርምሩ። ልከኝነትን እንግዲህ በተለይ ከእግዚአብሔር ቃል አንፃር ከአባታችን ቃል አንጻር በማን ቃል ልከኛ መሆኑን አንድን ሰው እንመዝነዋለን? በጣም አስቸጋሪ ነው በአሁኑ ሰዓት። እና ልከኛ መሆኑን ከአባታችሁ ቃል አንፃር መዝኑት። መቼም ምንም ቢሆን እናንተ ግድ የሆነ ትምህርት ተምራችሁ የሆነ ማዕረግ ላይ ባደርሱም በተረዳችሁት ወይም ደግሞ ከሌሎች ሰዎችም ጋር ተመካክራችሁ በምታደርጉት መመዘኛ እነዚያ ሰዎች የሚናገሩት ነገር ልከኛ ነው ወይ ለምን ይሄ ሰው ቀድመን ቀድመን እንዳስቀመጥ ነው በቋሚነት የሚያስተምራችሁ ሊሆን ይችላል። እንደገናም የትምህርቱ ይዘት አመጣጥ ቋሚነት ያለው ሊሆን ይችላል። ከዛ በኋላ ደግሞ ያንን የሚናገረውን ነገር ሊኖረው ይችላል፣ በተግባር በህይወቱ ሊያስተምረው ይችላል። ከዛ በኋላ ደግሞ ግልጽም ሊሆን ይችላል፣ ግልጽነቱን አግኝታችሁበት ይሆናል። ግልጽ መሆኑ ብቻ ሳይሆን በዛ በግልጽነት ውስጥ ደግሞ ኃላፊነት እንደሚወስድ አግኝታችሁ ይሆናል። እነዚህን ሁሉ ነገሮች ሊያሟላ ይችላል ግን እነዚህን ነገሮች አሟላ ማለት ይህ ሰውዬ የሚናገረው ነገር ልከኛ ነው፣ ተገቢ ነው ማለት ነው። ኢዝ ኢት ራይት ኤንድ ጀስት ትክክል ነው። ከአባታችሁ ፈቃድ ጋር ይሄዳል። ከእናንተ ተፈጥሮና በተፈጥሯችሁ ልትሰሩት ከመጣችሁለት ዓላማ ጋር ይሄዳል። ካልሆነ አያስፈልግም። ምክንያቱም ሽርሙጥናንም እንደ ጀብድ የሚያስተምሩ ሰዎች አሉ። የሚኖሩበትን የሚያውቁትን ሽርሙጥና ግልሙትና የሚያስተምሩ ሰዎች አሉ። አዎ አድርግ ያለው ይህን ፈጽም ያለው ይህን ስናደርግ ያችን ስተኛ ያችን ሳነሳ ያችን ስጥላት እያሉ የሚያወሩ ሰዎች አሉ። ለሚያደርጉት ነገር እኔ ነኝ ያደረጉት ብለው የሚናገሩ ሰዎች አሉ። ብልግናቸውን አደባባይ ላይ አውጥተው የሚያስተምሩ ሰዎች አሉ። ከተለያዩ ሴቶች ጋር የመተኛ ጥበብን እንደ ጀብድ አድርገው የሚያስተምሩ ሰዎች አሉ። በትዳር ሳይወሰኑ ትዳር ውስጥ ሳይገቡ ወደ ትዳር ኃላፊነት ወደ ትዳር ቅድስና ሳይመጡ ከትዳር ውጭ እንደ እንስሳ እየተዳሩ ልጅ መውለድና ዲቃላ መጎተትን እንደ ጀብድ የሚያስተምሩ ሰዎች አሉ። ይህንንም የማይዋሹ አሉ፣ በቋሚነት የሚነግሯቸው አሉ፣ ሕይወታቸው ይሄ እንደሆነ በግልጽ የሚያስተምሯቸው አሉ። ስለዚህ እነዚህ ሰዎች በቋሚነት ስለነገሯችሁ፣ በሕይወታቸውን በተግባር የሚታይ ስለሆነ፣ ግልጽም ስለሆኑ፣ ለዛም ጉዳይ ኃላፊነት ስለሚወስዱ፣ ተጠያቂነቱን ራሳቸው ስለሚወስዱ የሚያስተምሩት ነገር ልክ ነው ወይ? እንግዲህ ያን መመርመር ያስፈልጋል። ልክ ናቸው ወይ የሚናገሩት ነገር በተለይም ደግሞ የልክነት መመዘኛ የሆነው የአባተ ቃል የእግዚአብሔር ቃል ጋር እያመጣችሁ መመዘን። ልከኛ ነው ወይ ተገቢ ነው ወይ? እንደዚህ ብሎ መናገር ብሎ መመዘን። ይህንም ስትመዝኑ እነዚህን ሰዎች የሚያቀርቧቸውን የሚሰጧቸውን ኮንቴንቶች በዚህ ቃል ስትመዝኑት ቀሎ ከተገኘ ልከኛነቱን አታችሁበት ከተገኘ እነዚህ ሰዎች መከተል ምንድን ነው ጥቅሙ? ምንም እንኳን አንድ ሚሊዮን ተከታይ ቢኖራቸው ምንም እንኳን አንድ ሚሊዮን ተከታይ ቢኖራቸው ልብ አድርጉ። በቋሚነት ቫሊዩ አንድ የሚጠቅማችሁን እሴት ሊሰጧችሁ ይገባል። ዝም ብሎ መፈቅፈቅ፣ ስሜታዊ ሆኖ በስሜትን መኮርኮር አይደለም። መሳቅና ማሳሳቅ ወይም ማሳቀቅም አይደለም። ማዝናናትና ማሳዘንም አይደለም። ስሜታችሁን መኮርኮር አይደለም። ዜር ሃዝ ቱ ቢ ሳም ካይንድ ኦፍ የሚጠቅማችሁ በሕይወታችሁ ላይ አንድ ቫሊዩ የሚጨምር ነገር፣ እውቀት ሊሰጧችሁ ይገባል። ያንን ደግሞ በቋሚነት የእንዲዝነት ሳይዘባርቁ ማለት ነው። ሲቀጥል ደግሞ በህይወታቸው ያ ነገር የሚስማማላቸው በተግባር የሚታይ መሆን መቻል አለበት። ተግባራዊነቱን ማወቅ አለባቸው። ስለ ስፖርት እያወራ ስለስፖርት ስፖርት አውቃለሁ፣ ማስትሬት ሰርቼበታለሁ፣ ስለ ስፖርት ልተንትንላችሁ፣ ስለ አመጋገብ እና ስለ ሌሎችም ነገሮች ልተንትንላችሁ፣ ስለ ስፖርት አሰራር ጥበቦች ላስተምራችሁ ብሎ የሆነ አንድ ሾላካ ቦርጩ የቀደሙ ወይም ደግሞ ሰላቶ ነገር ከሆነ በህይወቱ በተግባሩ በሰውነቱ ላይ የማይታይ ከሆነ አይነግድባቸው እንደዛ እንደማለት ነው። ከዛ ያለፈ ግልጽ ነው ወይ? ያ ሰውዬ እንደ ሁሌ ታጥቦ ታጥኖ የወጣ ሁሌ የማይሳሳት ሁሌ ልከኛ፣ በተናገረው ቃል ሁሌ የሚገኝ ራሱን አድርጎ የሚያስቀምጥ ከሆነ አሁንም ችግር አለ። ምንም እንኳን በቋሚነት ኮንሲስታንት ሆኖ በምንፈልገውም እንኳን ሰው ነውና እንደ ሰው ሲሳሳት ደግሞ ብናቅ ጥሩ ነው። ለምን ይሳሳት አላ ባና ቅም እንደሚሳሳት እርግጠኛ ነው የማይሳሳት ሰው ስለሌለ ለዛ ህይወቱ ደግሞ ግልጽ ነው ወይ እንደገና ደግሞ ለዛ ስህተቱ ደግሞ ሀላፊነት ይወስዳል ወይ የተሳሳትኩት አያችሁ ባለፈው የተሳሳትኩት ስህተት እሷ አሳስታኝ ነው እሷ አሳስቶኝ ነው እንደዚህ በመሆኑ ነው እንደዛ በመሆኑ ነው እያለ ሁል ጊዜ ተጠያቂነትን የሚያሸሽ ከሆነ ችግር አለበት ከዛ ልከኛ ነው ወይ የሚናገረው ነገር ልክ ነው ወይ ይሄ ሰው የሚያቀርባቸው ነገሮች የተገቡ ናቸው ወይ ለመስማት ተገቢ ናቸው ወይ ልክ ናቸው ወይ እውነት ናቸው ወይ እነዛም መመርመር በስድስተኛ ደረጃ የምናስቀምጠው ነገር እነዚህን በነዚህ በአምስቱ ያንን ሰውዬ ከመገምገም በፊት አንተ በነዚህ በአምስቱ ስትገኝ እንደዚህ አይነት ውሸታም ሰዎች የምንላቸውን እንረቃቸዋለን፣ ይርቁናል፣ በአካል አይቀርቡንም። አንተ በነዚህ በአምስቱ ላይ በተለይ በመለማመድ ራስክን ስታበቃ፣ አንተ ራስ እንደዚህ መኖር ስትጀምር፣ ሶስት አራት ቪዲዮዎችን የግድ ማየት አይጠበቅበትም አይጠበቅብም። ሁለት ሶስት አራት መጽሐፎችን የግድ ማንበብ አይጠበቅብም። የነዚህን ሰዎች ማለት ነው ገና አፋቸው ሲከፈት ጥቂት እንደሄዱ ታቀባቸዋለህ። ምክንያቱም አንተ በዚህ መልክ ኖረሃል እና አንተ በዚህ መልክ ተገኝታለ። አንተ በዚህ መልክ ባልተገኘህበት፣ አንተ እነዚህም ባነሳናቸው መመዘኛዎች ላይ አምስቱ ወይም አራቱ መመዘኛዎች ባልኖርክበት፣ ባልሰለጠንክበት ሁኔታ ግን ሰዎችን ለመመዘን በጣም ይከብዳል። አንተ ራስህ አንተ ራስህ ምናልባትም የምትሳበው ወደ እነሱ የምትሳበው አንተ ራስ እንደነሱ የአፍ ነጋዴ ሳትሆን አትቀር የማትኖረውን ሕይወት የምታወራ ሳትሆን አትቀርም። እድል ከተሰጠ ረጅም ሰዓት የምታወራ ሳትሆን አትቀርም። የማትኖረውን ሕይወት ማለት ነው። እድል ከተሰጠ ደግሞ መጽሐፍም ሳትጽፍ አትቀርም፣ ሌሎችም ሌሎችም ነገሮች። ስለዚህ መጀመሪያ አንተ በነዚህ ተሰራ፣ አንተ እነዚህን ገንዘብ ባደረግበት፣ እነዚህ ነገሮች ከአንተ በተዋሃዱበት ሁኔታ ሌሎችን ለመዳኘት የሌሎችን ሌሎች የሚሰጡ ምክር ለመመዘን ይቀላል። በአካል ብታገኛቸውም ደግሞ እነዚህ ሰዎች ከአንተ ጋር ተቀራርበው መኖር አይችሉም። ምክንያቱም እነሱ አስመሳይ ነጋዴ ሸቃላዎች ናቸው። አንተ ደግሞ እንደዛ አይደለህም። በምንም አይነት መልኩ ኢነርጂ ከእነሱ ኢነርጂ ጋር ወይም ደግሞ ቆሌህም በለው ዋሬቨር መንፈስህ ከእነሱ መንፈስ ጋር መናበብ አይችልም፣ መገናዘብ አይችልም፣ መዋደድ አይችልም። ስለዚህ ይገፋፋል፣ ተራራቃላችሁ፣ ከአንተ ጋር መቀጠል አይችልም። እነዚህን አይነት እና ሌሎችም አይነት ዘዴዎችን በመጠቀም እኔ እንግዲህ ማህበራዊ ትስስር ገጾች ላይ የምከተላቸው ሰዎች በጣም ጥቂት ናቸው። በጣም ጥቂት በጣም ጥቂት በጣም ጥቂት ናቸው ብዙ የምከተላቸው ሰዎች የማነብላቸው ሰዎች የሆኑ የምሰማቸው ሰዎች የሉም። ከነዛ ከጥቂቶቹ ከምከተላቸው ከምሰማቸው ሰዎች ደግሞ ያገኘውትን ነገር ለመኖር ፕራክቲስ ለማድረግ ለመለማመድ ሞክራለሁ፣ ራሴን ለማሳደግ ማለት ነው። ስለዚህ ከዛ ከማህበራዊ ትስስር ገጹ ከማትገጹ ሜዳ ወይም ደግሞ ከዛ ከድድ ማስጫወታ ቦታ ላይ የምቃርመውና የሚያሳስተኝ ብዙም አይኖርም ማለት ነው። ጭራሽ አልሳሳትም አይደለም ግን እነዚህን ሰዎች አጥርቼ በማስቀረት ማለት ነው የምኖርለትን የምኖርለትን ጉዳይ የምኖርለትን አላማ ወይም ደግሞ ላጠና ላነብ የምፈልገውን ነገር ከማህበራዊ ትስስር ገጾች ሳይሆንም ወስደው ራሴ ከተፈጠርኩለት ለምንመጣው ብዬ ከመመረምረው ከማስበው ከማገናዝበው አውጥቻ ውርጄ ከማገኘው ጭማቂ ይሆናል ማለት ነው። አለበለዚያ ግን እንደዚህ የምትከተላቸው ሰዎች በጣም በበዙ ቁጥር የምትኖርለትን ነገር ከነሱ ትፈልጋለህ ከማህበራዊ ትስስር ገጾች ትፈልጋለህ። ዛሬ የምትውልበትን ነገ የምትሰማራበትን አጀንዳ የሚሰጥህ በውስጥ ያለ ተፈጥሯዊ ጥሪ ሳይሆን እነዚሁ ማህበራዊ ትስስር ገጾች ይሆናሉ ማለት ነው። ያን ጊዜ የምትኖርለትን አላማ ፍጹም ስተህ የእነሱ ሲሳይ ትሆናለህ። ጊዜህ በአብዛኛው እነሱ የሚሰጡን ነገር ኮንሲውም በማድረግ በመሸመት ይጠፋል። ከዛ በኋላም አንተ የራስህ አላማ ስለሌለ ትባዝናለ ማለት ነው። ስለዚህ በተቻላችሁ መጠን ከማህበራዊ ትስስር ገጾች የምታገኟቸው ነገሮች ላይ ጥንቃቄ አድርጉ። ይህንንም ቻናል ቢሆን በዚህ መልክ አሁን በነገርኳችሁ መልክ መዝኑትና ቀሉ ካገኟችሁት ወዲያው አንሰብስክራይብ። ጆሯችሁን ጊዜያችሁ ልትሰጡት አይገባም። የእናንተ ጊዜ በጣም ውድ ነው፣ ደግሞ አታገኙትም። ቀድሜ እንደነገርኳችሁ ዛሬን ለመጀመሪያ ጊዜና ለመጨረሻ ጊዜ ነው እየኖራችሁት ያላችሁት። ነገም ሲመጣ ድሉን ስታገኙት ነገንም ለመጀመሪያ ጊዜና ለመጨረሻ ጊዜ ነው የምትኖሩት። ይህንን ጊዜያችሁን በማንም ትርኪ ሚርኪ ወሬ ልታባክኑት አይገባም። ይህኖ ክም ወሬ ትርኪ ሚርኪ ከሆነ አንሰብስክራይብ አድርጉት። ከየትኛውም ከቴሌግራሙም፣ ከፌስቡኩም ከበወረውም ቻናል ማለት ነው። ወንድም አለ በርታለኝ እንግዲህ